ጉዳይ እንግዲህ የኒኩለር ቦምብ ሙከራ አድርጋ ሊሆን ይችላል ኢራን የሚል ስጋቱ አለ። እንደገና ወይ ደግሞ ሌሎች የሆኑ ሌሎች የተለየ የጦር መሳሪያዎች ሙከራ ተደርጎ ሊሆን የሚችላል የሚል ከፍተኛ ፍርሃት አለ። እንደምታውቁት በትናንትና ወዲያ ኢራን ክላስተር ቦምብ ተጠቅማለች እስራኤል ላይ። እስራኤል ወታ አለም ሁሉ እዩልኝ ስሙልኝ፣ ይሄ ጅምላ ጨራሽ የሆነ መሳሪያ ክላስተር ቦምብ እየተጠቀመችን ኢራን የሚል ክስ ከሳለች እንግዲህ እንደምታውቁት ክላስተር ቦምብ ከኒ ኒኩለር ዝቅ ያለ እጅግ በጣም አስፈሪ መሳሪያ ነው። ይሄን መሳሪያ ላለመጠቀም በሞላ ዓለም ከመወጠ በላ አገረጭ ተፈራርማል ከወጠ በላ አገረጭ ማን ነው? ይሄን እንዳንጠቀም ይሄ ዞር ሊያጠፋ የሚችል ህዝብ ሊያወድም የሚችል እጅግ በጣም አደገኛ መሳሪያ ነው የሚለው እስራኤል እና ኢራን ግን እና ሌሎች አሜሪካ እና ራሽያ ግን አልፈረሙት ሎምን ለመጠቀም ፍቃደኞች ስለሆነ ነው አልፈርምም አልጠቀሙ ምን አጎባኝ ብለው ፈርማል አልፈረምም አመፅዋል እና ለምንድነው ይሄ ነገር የተደረገው? ይሄ የኩላስተር ቦምብ የሚባል እጅግ በጣም ብዙ የሆኑ ቦምቦችን በውስጡ የያዘ ከሆነዳ በኋላ ፍንዳታ እየተቆጣጠለ እየተቆጣጠለ አንዱ ፍንዳታ ሌላ ፍንዳታ አንዱ ፍንዳታ ሌላ ፍንዳታ ይዞ የሚመጣ እጅግ በጣም አደገኛና መርዛማ ጦር መሳሪያ ነው። እኔ ምን ብዬ ነበር

ዝም ብለው ያገኘን መጠቀም በጥፊው ከቻልክ በጥፊው፣ በቦክስ ካገኙ ጦርነት ነው፣ ሰዎች ነው። ክላስተር ቦምብ እጅግ በጣም ስፋት ላለ ቦታ የምትጠቀሙት አይነት ቦምብ ነው። ሰፋ ያለ የጦር እንትን ቦታ ኤሪያ ሲኖር ያን በቀላሉ ሊያካልሉ የሚችለው ይሄ ክላስተር ቦምብ ነው። መጀመሪያ ቦምቡ ገና ከሚሳኤል ላይ ይጦመዳል። ያ ከሚሳኤል ላይ ልክ ሰማይ ላይ ሲሆን ይበታተንና ወደታች ይወርዳል። ይጉርመል አንድ ሚሳኤል ነው ተወርውሮ የሚመጣ ከዛ ላይ ሰላሳ አርባ አምሳ ሞቶም ሆኖ ሊወርድ ይችላል። ያ ቦምብ ከወረደ በኋላ መሬት ላይ እንዱቅና ደግሞ አንዱ ፍንዳታ ሌላ ፍንዳታ ይዞ ይመጣል። እጅግ ዘግናኝ እልቂት የሚያመጣ ቦምብ ነው።

ሀገር አቋርጦ የፈለገበት ይደርሳል። ይጎርማል ይጎርማል። አንተ ምራን ጉሮሮ አንጀት ሆድ ሳይደርስ እንጀራ ጎርሶ ወደታች ሳይደርስ ይጎርማል። ጨጓራ ሳይደርስ የኢራን ሚሳኤል እስራኤል ይደርሳል። ይሄ እና ምህረት የለም። ዝም ብለ ያገኘን ሙሽር ጥያርክ መጠቀም ነው። ሙሽር ጥያርክ መጠቀም ነው። እንዳልካችን መሳሪያ ያለው ካለቁ በገጀራ ይገቡበታል። ይሄ ውጊያ ያሱት አምነኝ ወዞ ነዘና፣ አልካች ወዞ ነዘና፣ ኢራኖች ወዞ ነዘና ሊጠቆም ይችላል። እስከ መጨረሻ የደም ጠብታ ምትዋጋው ውጊያ። አሁን ለምሳሌ ምዕራባውያን እየተመካከሩ ነው ከአሜሪካ ጋር። አያቱላ ሲወርድ እንግዲህ ይሄ አያቱላ የተባለ መንፈሳዊ መሪ 85 ዓመታቸው በሰማኒያ አምስት ዓመታቸው ዓለምን ያንቀጠቅጣል እያሉት ተመልከት። ምን ያክል ጫና ያለው እንደሆነ ተመልከት። ይሄ እንደ አሜሪካ አይደለም፣ እንደ አውሮፓ አይደለም። ከፍተኛ ጫና አለ። ይሄ የአረቡን ዓለም የአፍሪካ ዓለም በምታስተዳድርበት ጊዜ እጅግ በጣም የሆኑ ውስብስብ ችግሮች አሉ። የምዕራቡን ደህንነት ኃይሎች አሉ፣ ገዳዮች አሉ፣ የአውሮፓ ገዳዮች አለ። በተለያየ ሁኔታ እጅግ በጣም ውስብስብ ይህን ሁሉ አልፎ ለዚህ ሁሉ ዘመናት ኢራን ዛሬ የደረሰችበት አስፈርድ ቦታ ማድረስ ማለት በአንድ ሰው አቅም በፍጹም ከአቅም በላይ ማንም አላደረገው። እንደምታውቁት አረብ አረቡ ዓለም በሙሉ በምዕራባያን ሴራ ብትንትን ፍርስርስ ወጥቶ ወደ ሲኦልነት ተቆይራል። ገነት የነበሩት እነ ሶሪያ፣ እነ ሊቢያ፣ እነ የመን እጅግ በጣም ባለሀብት የነበሩት እነ ኢራቅ ገናናነታቸው ሁሉ ወደ አመድነት ተቀይራል። ይሄ ሁሉ አልፎ ይህ ሰው እዚ ቦታ እስራኤል ኢራንን ማድረሶ እጅግ በጣም የሚያስደንቅ እጅግ በጣም የሚያስደንቅ እና ይህን ሰው ለመግደል ከፍተኛ ሴራ እየተደረገ ነው። ይህን ሰው ከገደልን በኋላ ኢራን ውስጥ ምን ዓይነት አሻንጉሊት መንግስት ቁጭ በል ስንለ ቁጭ የሚል ብላ ሲባል የሚበላ ፍሳ ሲባል የሚፈሳ ሽና ሲባል የሚሸነ ትቁመጥ የሚቆመጥ ሚተኛ መንግስት እንዴት አርገን እናሞቻ ምች እያሉ፣ ይሄ ለዚህ የኢራን ህዝብ ፍቃደኛ ነው ወይ? አንድ ሁለተኛ፣ ለዚህ የኢራን የጦር አመራሮች ሲቪሉ ቢሞት የጦር አመራር የጦር አመራሮቹ ቢያልቁ ሲቪሉ አመራር ፍቃደኛ ነው ወይ የሚለውሉ ሞት ጥናት አለበት እና እንዳልኳችሁ ብዙ ነገር እያመኑ መጥተዋል። ከፍተኛ ኢኮኖሚያዊ ቀስ በቢሊዮን የሚቆጠሩ ዶላር እየወጣ ነው። እስራኤል በጣም ዘግናኝ የሆነ ዋጋ እየከፈለች ነው። ኢራኖች የኢራኖች ዋጋ ነው፣ አልቆጥርም። የፈለገ ቢከፍሉ ነው፣ ለምን አምነውበት ተስማምቶ ፈርሞ አውቆበት የገቡት ጉዳይ ስለሆነ፣ አሁን አሜሪካ እና በእስራኤል በኩል ያለው ነው። አሁን ጉዳይ ኢራኖቹ የተነስት ተያይዘው ስንቱን ሀገር ይዘን ወደ መቀመቅ እንግባ የሚል ነው። እስራኤሎችና አሜሪካኖች ወይ ምዕራባያኖች ያሰቡት ኢራንን ገለን እንዴት ነው ወደ ውስኪያችን ወደ ፓርቲያችን ወደ ጩፈራችን የምንጎባው እንዴት አድርገን ነው የሚለው ነው። ይሄ ነው በቃ ዋና ማጠንጠኛ ይሄ ነው። ማስመሪ ያለባቸው ነው። እዚህ ጉዳይ እናሾ ነኋለን ማለት አጥፍተን እኛ ሰላምን እንኖራለን የጥፋን አጥፍተን አውድመን የፈለግን አድርጎን እኛ ወሰላም በፍቁር በአንድነት ውስኪያችን እየጠጣን ከችግር ጋር እየጨፈረን አሸወይና ኖ ሽወይቱ ወጣለ ሽወይ አሸወይና ጎ ቶኖይ ወሞስከት እያለ ሊኖሩ ኢራነች ደግሞ የማን የማንን ማንቁርት ይዘን ነው ወደ ሲኦል አብረን የምንገባው፣ የሚል ነው ሂሳቡ። ይሄ ነው። ስለዚህ ክላስተር ቦንብ በላው ዞነ ዞና በለው ጎጀራ በለው ቁመጦ በቀኝ በለው ካለ ይጠቁሙታል፣ ነው ሊያለት ኢራን ምድር ላይ ለዚህ ጊዜ ያልሆነ ቆሚስ ይበጣጠስ ተውላል ለጡምቆት ያልሆነ ቆሚስ ይበጣጠስ እንደሚባለው ኢራኖቹ ለዚህ ጊዜ ያልሆነ ቦንብ ለሞቼ ይሁን፣ ለዚህ ጊዜ ያልሆነ ጎጀራ ለሞቼ ይሁን፣ ለዚህ ጊዜ ያልተጠቆምነው ክላስተር ይሁን ኒውክሊየር ቦምብ ለሞቼ ይሁን የሚል አቋም ይዘዋል። እና ተማምኖበት የገቡበት ጉዳይ ስለሆነ ለመነር ሳይሆን ሲወድቅ ስንቱን ይዘው መውደቅ እንዳለባቸው አስበው ነው የሚገቡት። እና ምልላች ነው ይሄ ጦርነት። መሳሪያ የምትመርጥበት ቃላት፣ የምትመርጡበት፣ የምትከባበርበት፣ የምትደማመጥበት አይደለም። ያገኘውን መቀጥቀጥ ነው በቃ። እና እንዳልኳቸው ለምሳሌ የአሜሪካና እስራኤል የኒውክለር ማብላዊን ቦታ ለመደብደብ ነው ይሄ ሁሉ ሙከራ እየተደረገ ያለ ይሄ ኒውክለር ቦታ ከፈነዳ ጨረራው ምን ያክል የኢራን ሕዝብ ምን ያክል ዙሪያ ያለውን ሕዝብ ሊያጠፋ እንደሚችል ይታወቃል። ደደንኬር ምን አገባን፣ ለእዚህ እኛ ምን አገባ ነው እኮ። ምንም ጥያቄ እናመልስ እኮ፣ የለም አያገባንም። አራት ነው ጥ የያዙትን አቋም ነው የምነግርህ ያለሁት። የኢራን ከተሞች እየፈረሱ ነው። በቀን መቶ ጀት ልከህ መደብደብ አገረን ማለት ምን ያህል ዞግናይ ነገር እንደሆነ የሚሊተሪ ሳይንስ ለሚያውቀው ያውቀዋል። እጅግ በጣም ዞግናይ በመቶ በሁለት መቶ ጀት የሆነን አገር እየደበደብከው ከዛ በኋላ እሱ ስለአንተ መኖር ስለአንተ ሙቸት ስለአንተ ዜጎች ተዱላ እና ዶስታ ያስባል አልገባቸው። ሁልጊዜ የምላቸው ነገሮች ውስጥ አንደኛ ከጦርነት ባህሪዎች ውስጥ አንደኛው ከፍተኛ ጥንቃቄ መደረግ ያለበት የሚዋጋው ህዝብ ፐርሰናሊቲ። የሰፈር ጸብ እንኳን ሲኖርበት የሰውየውን ግብዳነት አትየው የንጌት የሰውየውን ግዙፍነት አድል የምታየ የሰውየው ሱብና ነው መታየት ያለበት። ለምሳሌ ያላገባ ስራ የሌለው ግራ የገባው ሰው ከሆነ ፍራ። ተስፋ የለም። ዝም የወጋህና ይገባል። እና ብዙ ጊዜ እኔ መመክራቸ እንደ እንደ ግለሰብ በዚህ አጋጣሚ ሰፈር ውስጥም ሆነ ታክሲ ውስጥም ስትጣለ እምትጣለ ሰውዬ ጣቱ ላይ ቆለበት መኖር አለመኖሩን ማየት አለባቸው። የፊቱን ወዘና ማየት አለባቸው። ትዳር እና ያለውና ልጆች ያሉት እንደሆነ ከተረዳ ተደባደበ፣ ምንም ችግር የለም። ለምን ለሚስት ለልጁ ለልጆቹ ለፍቅሩ ለትዳሩ ለህይወቱ ሲባል ስለሚፈራህ በጥፊ ብትለው ሸሽቶ ይሄዳል። ነገር ግን ቃሚ ጦጪ ወይ ነው ወፈፈ ከመሰለ ፈራው። ለምን ለምን ወደ ኋላ ተስፋ ያለው ሰው ለመኖር ይጓጓል። እርምጃ ሁሉ ጥንቃቄ ነው። ተስፋ የሌለ ሰው ደደንኪያ ኢራናችን፣ ለምሳሌ ለመኖር በጣም ትልቅ ጉጉት አላቸው። ነገር ግን እነሱ በኒክለር ቦምብ እንደሚመቱ አለም በሙሉ ተባብሮ ወደነሱ እንደሚመጣ ከተሰማቸውና ዋጋ መክፈላቸው የማይቀር ከሆነ እንደ ራሽያ ነች ማንቁርትን ይዤ ወደ ሲኦል እገባለሁ ነው የሚለው። ስለዚህ አደገኛ ነው የሚሆነው እንዳልኳቸው ኢራን ዘነዘና እየተጠቆመች ነው በዚህ ጦርነት ወዘነዘና ኢራን በዞነ ዞና ተገቢ አይደለም። የኔ ሀሳብ ነው ሀሳብ ሲሞቻችን፣ ላይክ አድርግ፣ ሼር አድርግ ወዳች አለው ፒስ